ውድ ቤተሰቦቼ እንግዲህ ነባ እንዳያችኋት እንደሰማችኋት በአዲስ ቪዲዮ መታለች። ያልገጠማት ምን አለ ማለት ነው፣ ያላሰበችው ነው የገጠማት። ነባ እንግዲህ ድሬዳዋ ባለሽት ያርጋታለች፣ አምሮባታል። ማሻላህ ነባዬ። እንግዲህ ሀብሽሪ ቆስጠንበይ ነው ምልሽ ነባ እህታችን ማለት ነው። ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አብረን እስከ መጨረሻው እንቆያለን፣ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ውድ ቤተሰቦች፣ እኔ ያለሁኝ አልሐምዱሊላ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበል። እንግዲህ ነባ በአዲስ ቪዲዮ መታለች። አህሙን ብላ ወይኔ፣ ድሬ ወይም ሀረር መታ ነበረ፣ ግን ደግሞ አልገጠማትም። እሱን አገኛለሁ ብላ ነበረ። በትናንት ነው ቪዲዮም አልተገናኙም። ዛሬም እንግዲህ እህታችን ሀናን ማግኘት አትቼ የምሱን ብላ መታለች ማለት ነው። ዱብ እዳ ይዛባት መታለች ነባ። እንግዲህ ጥን ዝል ብላለች። ጥን ዝል ዝል ና ያለችው እና አይዞች ነባ ማለት ነው። ቆስጠን በይ። በነገራችን ላይ አይክፋሽ፣ ፕራንክ ሊያደረጉሽም ሊሆን ይችላል። እሺ አህሙ፣ እኔ ልሄድ ነው እናቴ ጋ እስከ መጨረሻ ስትይ እንኳ ራሱ የነበረው እንትን አስተውቆኛል ፣ ስለዚህ ብራንክ ሊያረጉሽ ነው። ቆስጠን በይበት። እሱን ፈልገሽ በመሄድሽ ደግሞ ሊሰማሽ አይገባም። ላኪን ግን ደግሞ ዝቅም አትበይለት እሺ። አህሙ ፕሊስ፣ ነባን የምታስከፋበት አንድ ህበት የለም ብያለሁ፣ አንተ ልጅ። ሀናን ደግሞ እንግዲህ ያው፣ በእኔ ፕሮግራም ለምን መጣሽ? ራስሽን ችለሽ ነው የመጣሽው። በእርግጥ ግን ይሄ ፕሮግራም የኔ ነው እያለቻት ነው እኔ የኔ ፕሮግራም ነው ይዤ የመጣሁት። በጎኑ ማንም ሰው ስለሌለ እኔ በነበርኩበት ሰዓት ከዚህ ሙድ እንዲወጣ እንዳስብ፣ በቃ ተረጋግቶ ምን ማድረግ ምን ማሰብ ምን መስራት እንዳለበት ከዚህ ሙድ እንዲወጣ ነው ይዤ የመጣሁት። ከአንቺ ጋር መምጣት ቢፈልግና ይዞሽ መምጣት ቢፈልግ በደወለልሽ ነበር አለቻት። እንግዲህ ነባ ከፍቷታል። በነገራችን ላይ ካልጠበቅነው ሰው እንደዚህ አይነት ነገር ሲሰማ ይከብዳል ማለት ነው። እሱ መምጣት ነበረበት ደውሎ እንዳዋራት፣ የትናንትናው ቪዲዮ እንዳየ ደውሎልኛ ልኛ ብላለች። ደውሎ እንዳዋራት ሁሉ መቶ ማግኘት ነበረበት ነባ። ስደውለት ስልኩንም ያነሳችው ሀና ናት ማለት ነው። የሰውም ስልክ አይነሳም ነውር ነው ደግሞ። ከእሱ ጋር ያላቸውን የቆይታ ሁኔታ ታውቂያለሽ ማለት ነው ሀናን ስለምታውቂ በመሀል አትግቢ ግቢ ማለት ነው። ያው ማለት አንዳንዴ ስሜቶች ከባድ ናቸው። ምክንያቱም አንቺ አሁን እንደዚህ ገብተሽ አንቺ ማግኘት አይፈልግም፣ አሁን መምጣት አይፈልግም፣ የኔ ፕሮግራም ነው ለመመጣሽ ምናምን ብለ ስትናገሪያ ትቀየማለች፣ ይከፋታል። አሙና ነባ ብዙ አሳልፈዋል አብረው። እንደገና ደግሞ አሁኑ በከፋው ሰዓት ነባ ነበረች አብረው እየነበረችው ማለት ነው። ያንን ሰዓት ማስታወስ አለባችሁ ሁላችሁም ማለት ነው። ስለዚህ ነባ ኤክፋሽ አህሙ ካለ በጉርጓዴ ወጣ ነባን አገኛት ማለት ነው። ፕራንክ ሰራለሁ ብለህ እንዳትስከፋት ስንቴ ነው የምታስለቅሳት አንተ ልጅ? እና ነባዬ ኮስተን በይ ሱ ጥሎ ሄደ ብለሽ ምናምን እንዲሰማሽ አንፈልግም። ሀናን ደግሞ ተኝቶ ነው የመጣው። የመጣሁት አልነገርኩትም፣ ነገርኩት ደወልሽ ስልክ አነሳሁኝ ተዛ ተነስቼ መጣሁ ነው ያለችው። እንግዲህ ሰዓት ነግሪው፣ ለምን እንደመጣሽ ባላቅም አንቺን ማግኘት አይፈልግም አላቅም። ብቻ ዘርዘር አድርገሽ አስረድተሻት በሆነ ጥሩ ነበረ። ያው አንጠልጥለሻት ነው የሄድሽው ማለት ነው። ከዚህም በላይ ማስረዳት አልችልም እያልሽ ነው። ያው ይገባል፣ ያወራሽው ነገር ይገባናል ማለት ነው። እኪድ፣ ፕራንክ ነው። እስቲ ቀጣይ ደግሞ በምን ቪዲዮ እንደምትመጣ እናንተ ልጆች እንደ ሰይድ እና እንደ ሱመያ እንዳትሆኑብና ይሄ እንግዲህ እሺ፣ ስነ ስርዓት ነባና አህሙ ጉዞ ወደፊት እየስሩ ስሩ ነው ምለው ሀናን እንግዲህ መሀል ገብተሽ እንዳትበጠብጪ። ካለው ሙድ ተጨናነቀም ወይም ችግርም ካለበት ከነባ ጋር ተወያይተው ይፍቱ ማለት ነው። አብረው እየሰሩ ነበረ። እንደገና ደግሞ በቪዲዮ አልመጣም ብሎም የተናገረው ከነባ ጋር በነበረ ሰዓት ስለሆነ ችግሩን አብረው ይፍቱ። ሁለታቸውም ጥሩ ሙድ ላይ አይደሉም። በኮሜንታተሮች የተነሳ ነው ይሄ ሁሉ። ስለዚህ ያን ችግር መፍታት አለባቸው አብረው ማለት ነው። ይመስለኛል እንግዲህ፣ ደግሞ ነባ አብሽሪ እሺ፣ ቆስጠን በይ። አህሙ ነባን አታስከፋት። ምናልባይ ፕራንክ ሊያደረጉሽ ነው ብዬ ነው ማስበው ኔ እሺ። ግን ለአክስትህ ልጅ እንኳን ስትል መተህ አዋራት ማለት ነው እሺ። አንተን ተከትለው ድሬዳዋ ድረስ መጥተው እናንተ እንኳ በፕሌን ነው የመጣችሁት፣ እሷ እነሱ በባስ ነው የመጡት። ሴት ልጅ ደግሞ ይከብዳል ለረጅም ጉዞ ስትጓዝ። በነገራችን ላይ አክስቷ ስላለችላት ማሻላህ። ነባ ሽትሽን እየለበብሽ ደግሞ አምሮብሽ አለ፣ የአገሩም ሰው ነው የመሰልሽው። ማሻላህ ብያለሁኝ። እና በርቱ እኪድ። ሀናንም ለክፉ ነገር አስባ አይደለም፣ ያው ያለውን ነገር ለማስረዳት ነው። እና ሁላችሁም በሀሳብ ተደጋግፋችሁ አብራችሁ ስሩ ማለት ነው እሺ። አሁን ደግሞ ኮሜንታተሮች ተነባና ከሃናን እንዳታነጻጽሩ አደራሽ ከነባ ና ከሀና እንዳታነጻጽሩ። ነገር ያለው እንደ ፈኪያና እንደ ነባ ማለት ነው። ይስሩበት፣ ሁሉም ይስራ፣ ሁሉም ይቀየር ማለት ነው። ማነፃፀር ጥሩ አይደለም። እሱ ያውቃል የሚጠቅመውን ሰው፣ እሱ ያውቃል ማለት ነው። እንግዲህ እኛ ማነፃፀር አንችልም። እኛ ባነጻጸር ነው እኛ በጻፍነው ኮሜንት እነሱ የሚሄዱ አይደሉም። ስለዚህ ሰውን ላለማስቀየም መሞከር አለብን በኮሜንት ኮሜንታተሮች ግን እንዴት ነው የምጽፉት? አትጻፍ የሚያስቀይም ነገር እሺ ሰውን የሚያበረታታ ጥሩ ጥሩ ሞራል የሚሰጥ ኮሜንት ጻፉ ማለት ነው። ስለዚህ አብሽሩ ነው ምላችሁ። ነባ ቆስጠን በይ፣ የሆነ በቃ እንትን አይክፋሽ፣ ጥንዝም ላትበሽ ዘናበይ፣ ሀገሩን ዞር ዞር እያሽ ተደበሪ ታክስትሽ ጋ። ከዛም በኋላ ራሱ ራሱ ይመጣል። አንቺ ቆስጠን ስትይበት ስራሱ ፈልጎሽ ይመጣል ማለት አንቺ ዞር ዞር እያሽ ሀገሪቱን ጎብኚ። ሶስታችሁም ግን እዛ ጅቡ ያለበት ቦታ ሂዳችሁ እዛ ጋር ያለውን እንትን ማየት እንፈልጋለን ማለት ነው። አህሙ ይዘሃቸው ሂደህ እስቲ ያለውን ነገር ማየት እንፈልጋለን። እና ነባዬ በርቺ፣ አይዞሽ ነው የምንለሽ እኛ አድናቂዎችሽ። ታያለሽ እንግዲህ። አህሙ ከተደበቅበት ጉድጓድ ወጥተህ ነባን አገኛትሽ ፕሊስ፣ አህሙ እንዳይከፋት አንተን ብላ ረጅም ጉዞ ተጉዛለች። ስለዚህ ያንተ መደበቅ ያንተ አላገኝም ማለት ምናምን፣ እርግጠኛ ነኝ አንተ አላገኝም አትልም። እንዴተኛ እንግዲህ ሀና እናት የመጣችው ስልኩንም እንዳያነሳችሁ ነባን ለማግኘት ሳትነግርህ መታ ሊሆን ይችላል፣ ፕራንክም ልታደረጓት ሊሆን ይችላል። ነባን እንግዲህ ያው ሰጥን ዝል በትንሽ ነገር ስለሚከፋት በቃ ያንን አስበህ ፕራንክ ልታረጋት ነው። ፕራንክ ሊያረጉሽ ነው፣ ዝም በይው ማለት ነው። እሷም ሲጀመር ነቅታ ላይ ፕራንክ ሊያረጉን ነው ብላለች። ፕራንክ ሊያረግሽ ነው ጠብቅ ውስጥ ተመጨረሻው ማለት ነው። ግን ያኔ እሱ የት ደረሰ? ግዴታ ነው እንትን በለኝ ናውራኝ የታለህ ና ምናምን ብለሽ አትለማመጭ እሱን። አንቺ ቆስጠን ብለሽ ሀገሩን ዙሪ ከፈይ ይሰልጋ አለሽበት ይመጣል ማለት ነው። ቆስጠን ስትይበት አህሞ ስነ ስርዓት ያዝብለናል። ያዝ ብለናል እንግዲህ ሀናን እንግዲህ አህሙን ከድብርትም ውዲ ያወጣለሁ ብለሻል እና እነባንም እንዳይከፋት አብረሽ ሁለቱንም ስራቸውን እንዲሰሩ በቃ በርቱ፣ ጠንክሩ፣ አይዟችሁ፣ ከዚህ ድብርት ውጡ ብለሽ አስተያየት ሰተሽ በቃ መክረሽ አበረታቻቸው ማለት ነው። እና ውድ ቤተሰቦች እንግዲህ አንድ ስራ ስንሰራው በኮሜንታተሮች ወይም ደግሞ እንደዚህ በንትን ነገር ወደ ኋላ መሸሽ የለብንም። በእርግጥ አንዳንድ ነገሮች ሞራልን ያከሽፋሉ፣ ግን ጠንክር ማለት አለብን። ክፉን ታላለፉ ደግ ስለማይገኝ ማለት ነው። ብዙ መታችኋል፣ ብዙ አብራቸው ሄዳችኋል እና ጠንክሬ ነው ምለው ነባዬ ውድ ቤተሰቦች ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ሼር ሼር አድርጉልኝ፣ አበረታቱኝ፣ የምር አበረታቱኝ። እኔም ልፈምስ እስቴ ትላላችሁ እና ነባ እንግዲህ ቀጣይ እስኪ በምትመጪው ቪዲዮ ደግሞ እናያለን። አብራችሁት አሁን ይመጣ ይሆን ወይስ አይመጣ ይሆን እናያለን፣ አብረን ማለት ነው። አሁን ሲመጣ ግን ምን አይነት ምን አይነት ይቅርታ እንዲል እንደሚልሽ አላውቅም፣ ወይም ደግሞ ምን አይነት ሙድ ይዞ እንደሚመጣ አላውቅም። የምሬ ደብሮት ነው። አሁንም እዛ እኮ ዲሬ ማን ነው ሐራሬ ሐራሬ እያለ እየጨፈረ ነበረ። አሁን ላይስ እንዴ ተመጣ በኋላ ዘና ብሎ ፈካ ብሎ እንትን አይልም እንዴ? ሀሳቡን ሰብሰብ አድርጎ መስራት አለበት። እና ውድ ቤተሰቦቼ አብራችሁ ስለቆያችሁ እጅግ በጣም አርግ አመሰግናለሁኝ። እስከመጨረሻው ኤዩሊ ቪዲዮዬን አበረታቱኝ እላለሁኝ። ባላችሁበት አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ